የእስልምና እምነት ተከታዮች እንኳን ለ1146 ኛው የኢዳላድሃ አረፋ በዓል እንኳን በሰላም አደረሳችሁ። እንግዲህ የአረፋ በዓል የመስጠት የመተዛዘን፣ የመተዋወቅ እርድ የሚፈጸምበት በዓል እንደሆነ የሃይማኖት አባቶች ይናገራሉ። እኛም ደግሞ ዛሬ የአረፋ በዓልን ምክንያት በማድረግ ከድምፃዊ መሀመድ ሲርጋጋ ቤት ቆንጆ ቆይታ ልናደርግ ወደዛው ብለን ሄድ ነው። እንግዲህ መሀመድ ሲርጋጋ የስልጤ ማህበረሰብን ባህልን፣ ወግን እንዲሁም ደግሞ የተለያየ ቋንቋዎች በአማርኛም በስልጠኛም በመስፈን የሚታወቅ የሚደነቅ በጣም ተወዳጅ አርቲስት ነው። ድምፃዊነቱ ባሻገር በማህበራዊ አገልግሎቱና በበጎ አድራጎት ስራዎቹ ይታወቃል። እንግዲህ በሁላችንም ልብ የማይጠፋው ከአርባ በላይ የሚሆኑ የደቡብ ድምፃዊያንን በማሰባሰብ ለታላቁ የህዳሴ ግድብ ትልቅ የሆነ የኪነ ጥበብ ስራ ያበረከተልን መሀመድ ሲርጋጋ፣ ከሱ ጋር ቆንጆ ቆይታ ለማሳለፍ ወደ እሱ ቤት እንሄዳለን አብረን የኢትዮጵያ በዓል የእርድ የመፈጸም በዓል እንደሆነ ይታወቃል። ለእኛም ደግሞ ለመሀመድ ሲርጋጋ የበግ ስጦታ ነው ይዘንለት የምንሄደው አብረን ማለት፣ ማንም በል፣ እኛ ነን። ሰላም ናችሁ? የበግ ስጦታ ለአረፋ መጥቶልናል። እናመሰግናለን። እኛም በጣም እናመሰግናለን። ስላገኘው በጣም ደስ ብሎኛል። እኔም ደስ ብሎኛል፣ ሰርፕራይዝ ስላረጋችሁኝ ደስ ብሎኛል። የመኪና ተሸላሚ ሆነሃል። እንግዲህ የመኪና ተሸላሚ ሆኛለሁ። አንድ ግለሰብ እድሜና ጤና ይስጠው፣ ይህንን መኪና መሀመድ ሲርጋጋ በዚህ አይሄድም ብሎ ነው እንግዲህ ይህን ያበረከተልኝ። በጣም ደስ ይላል። ባለቤት ነው የሚገባው መጀመሪያ እንኳን አደረሳችሁ። አሜ በጣም አምሮ ባህል ባህልም ስለሆነም ነው። ሌላው የባህልም ልብስ ስለሆነ ነው። የባህል ልብስ ነው። የስልጤ ብሔረሰብ ባህል ልብስ ነው ልብሱ ግኝቱ፣ ከብሔረሰቡ የአረፋን በዓል በተመለከተ ልጃገረዶቻችን ከወር ጀምሮ እያንዳንዱ ቤት አምስት ለአንድ በሚለው የግሩፕ ስራ ማለት ነው። ጥቁር ነጭና ናዞ ይባላል ይሄ ከለር። ናዞ ከለር ነው የሚባለው። እንዳጠቃላይ ግን በርበሮ ነው የሚባለው ይሄ ቀለም። የአረፋን በዓል በማስዋብ ልጃገረዶቻችን እያንዳንዱ ቤት በየአመቱ አረፋ ሲመጣ የሚቀቡት የቀለም አይነት ነው። እኛ ደግሞ ለማህበረሰቡ ለሁሉም እንዲታይ ብለን ወደ ልብስ አምጥተን ነው የሴቶች አረፋ ሲባል እሰማለሁ ብዙ ጊዜ አይደለም። በአረፋ በዓል ሲሆን ይመስለኛል። ቤታቸውን ዚግዛግ እያደረጉ ቀይና በርበሮ ከላይ ነው። አዎ፣ በርበሮ ጥቁር፣ በስልጠኛ ቋንቋ ነው። በርበሮ በስልጠኛ ነው። ዚግዛግ እያደረጉ፣ ነጠብጣብ እያደረጉ በጣም ቤታቸውን ያሳምራሉ። አ በአረፋ ጊዜ አገር ቤት እንዴት ነበር በዓልን የሚታሳልፈው? አረፋ በዓል ገጠር ደስ ይላል። የአረፋው በዓል ከመድረሱ በፊት አንድ ቀን የሴቶች አረፋ አለ ለመጪው አረፋ ብር ይሰበስባል እንዳቆም ይሰበሰቡና ለአምስት፣ ለአራት፣ ለስድስት እንደ ሁኔታው ሴቶች አረፋ ቀን ይታረዳል። ይህ የመካ ቀን የመካ በር ተከፈተ የሚባልበት ቀን የሚከፈትበት ቀን ነው የሚባለው። ወንዶቻችን ደግሞ እኛ እንጨት ትልቅ ዛፍ ጥለን እንቆርጣለን። ከዛ እንፈልጣለን። እንዲደርቅ እንደ ችቦ አድርገን እናቆመዋለን ማለት ነ አንድ ወር ሲቀረው ማለት ነው ከዛ የከተማው ሰው ከከተማ ይሄዳል በሬ ይገዛል በሬው ብር አስቀድሞ ነው ወደ ገጠር የሚሄደው አካባቢው በጣም ይጠረጋል ይታጠራል ውብ ነው የሚሆነው ሰፈሩ በጣም ደማቅ ነው የምታከብረው ፍቼ አረፋን ብለህ ዘፍና ፍቼ ማለት የረመዳን ኢድ ሲሆን አረፋ ደግሞ ኢድ አልአድሃ ነው ኢድ አልፈጥርና ኢድ አልአድሃ ነው የሚባለው ያ ኢድ አልአድሃ አረፋ ሲሆን ሁለቱም አንድ ላይ ፍቼ በአመት ይመጣል ቤተሰብ ይጠብቃል እንደማለት ነው ትርጉሙ። ፍችርፍ መጫን ባይዶን አቦት እንዳዘይር ቡያን ፍችርፍ መጫን ባይዶን በነዲ ገብናና በፍራን ፍችርፍ ያልዘፈንክ ያልዘፈንክበት ጉዳይ የለም እኮ። እውነት ነው። ለሰርግ፣ ለሀገር፣ ለፍቅር በአማርኛም በስልጠኛ በተለይ ደግሞ የስልጤን ባህል ለማስተዋወቅ በጣም ትልቁ ሚና ተጫውታል ብዬ አስባለሁ። እውነት እውነት ነው። በሁሉም ዘርፍ ተዘፍኗል። በልማት በርካታ ልማቶች አልፎ እንደ ሀገር የሰላም ሀገር በሚል ሰርቻለሁ። አንድነሆን በሚል ሰርቻለሁ። ስለ አባይ ሰርቻለሁ። ተነስተን አባይና የብሔር ብሔረሰቦችን ስም እየጠራው እያንዳንዱን ብሔረሰብ ሰማንያ ምናምኑንም በአራት ደቂቃ ከ21 ሰከንድ ጠርቼ ጨርሻቸዋለሁ። ምን ምን ያዘፈኩት ነገር አለ። በጣም የማስታውሰው የሁላችንም ልብ ውስጥ ያለው በተለየ ታላቁ አባይ ግድብ ጊዜ አርባ የደቡብ ድምፃውያንን በማስተባበር ያበረከት ኮሚኒቲና ጥበብ ስራ ሁላችንም ላይ አለ። እዚያ ላይ በጣም ትልቅ የገቢ ማሰባሰቢያም ነበረ። በጣም ብዙ ሰዎችን ያነሳሳ ዋሴዋሴ ዋሴዋሴ የደቡብ ሙዚቀኞች ማህበር ብለን መስርተን፣ አሁን የድሮ ደቡብ የለም ተከፋፍሎ ብዙ ዞኖች ሆኗል፣ ብዙ ክልሎችም ሆኗል። ዛ አንድ በነበርንበት ሰዓት ወደ ሀያ ምናምን ሆነን ይህን ስራ በጋራ ሰርተናል። በየብሔረሰቡ ቋንቋ ሁሉም በየራሱ ድምፅ እስኬል ገብቶ የሰራው ነገር በጣም ይገርምሻል። በጣም በጦር ሁኔታ ለባለቤት የሰራው ስራ ነው። በውስጥ ታዋቂነት አለኝ። ስንት ልጆች አሉ? አምስት ልጆች አሉ። ለሀገሪቱ አንድ ዶክተር አበርክተናል። ስንት አልበሞች ሰራ? አልበሞች ከዘጠኝ ይሆናሉ። በነጠላ ደግሞ ብዙ ከሀያ 20 በላይ በርካታ ሰርጎችን ትሰራለህ። የኤፍሬምንም ሰርግ እንደሰራ ሰምቻለሁ። የኤፍሬም ታምሮ በጣምም ተወዶ አለ። ሰርጉንም ሰርተሃል፣ እስቲ ያን ጊዜ አስታውሰን። የፍሬንት አእምሮ ባለቤት የስልጤ ብሔረሰብ ተወላጅ ናት። ሰው የሚደሰትበት ይመስለኛል በድምፅ ተፈጥሮ ተፈጥሮ ቴክኒካል ነገሩ ባህሪው። አንዳንዴ ባህሪ ወሳ አይነት አለ። አንዳንዴ ጥሩ ባህሪ ካልሆነ ድምፁ ብቻ ወደሽ ዝማት ማለት፣ ስነ ምግባር የሚባለው ጥሩ ስነ ምግባር ያለው ሰው ነው ይመስል። ብዙ እንዲ ቀረቤታ ባይኖረንም ከሰርጉ ቀን በኋላ ተገናኝተን አናውቅም። አግኝቼው አላውቅም። ምናልባት አንድ ቀን አገኘው ይሆናል። አድቅ ያለ አንቺ ልጅ አንቺ ልጅ

የ ማ እንዴት ነው ወደ ሙዚቃው የገባህበትን አጋጣሚ ታስታውሰዋለህ? እኔ በልጅነትም ዘፈን ነበር ገጠር፣ ለዚያውም የድሮ የቢራ ጠርሙስ ታውቂያለሽ። አገር ቤት ሽጉጥ ሽጉጥ ትባላለች፣ ሽጉጥ ይባላል። ጋዝ ነው የሚገዛበት ገበያ፣ የምን ጋዝ የሚበራው ጋዝ ቤት በኩራዝ። እሱ ጋዙን በሌላ ነገር ገልብጬ እሱን ድምጼ እንዲሰማ ምናምን፣ ማዘር ኧረ ሰው ሰላም ዓለይኩም ቢል እንኳን አይሰማ ማለት ትለኝ ነበር እና ከማዘር ጋር ገበገብ ከዛ ጫካ ወጥቼ፣ በጣም ዘፈን ነበር ነበር አንጎራኩር ነበር ጠፍለት ዜማ ሱዳንኛ፣ ደግሞ ሐሙስ ሐሙስ ይተላልፋል። የራሳቸው ቻናናቸው የአረብኛ ቀላቀ ሽያለ ናት ይባላል። ቴፕም የለም ሰባዎች ውስጥ የወጡት ድምፃውያን ናቸው። እኛንም ያበቀሉን ማለት ይቻላል። ከድምፃዊነትህ ባሻገር በማህበራዊ አገልግሎትህ እና በበጎ አድራጎት ስራዎችህ ትታወቃለህ። የስልጤ ማህበረሰብን በጣም ነው የሚወድህ የሚያከብረህ እና እንደ በማህበረሰብ ውስጥ ያለ ተቀባይነት ምንድን ነው የሚመስለው? አንድ ቦታ ኮንሰርት፣ የሆነ ዝግጅት ሲዘጋጅ ገጠር ያለው ማህበረሰብ እስከ ስንት ኪሎ ሜትር ድረስ አቋርጦ ይመጣል መሀመድ ሲርጋጋ አለ ከተባለ እና ትልቅ አክብሮት አለኝ። የስልጤ ወጣቶች፣ እናቶቻችን ስለ እናቶችም ክብር ዘፍኛለሁ እና አክባሪዎቼ ናቸው። ሁላችሁንም ከልብ አመሰግናለሁ። ይህን መኪና ስሸለም ከገጠር እስከ ከተማ፣ ከሀገር እስከ ሀገር ውጭ ድረስ ያሉ የስልጤ ተወላጆች ደስታቸውን ገልጸውልኛል። የእድሜ ልክ የኦዳ አዋርድ ሽልማትን ተሸልማ። እንደዚህ አይነት ነገሮች ሞራል ናቸው። ሰው ለሰራው ነገር ስጦታ ደስ ይላል። የስጦታ ትንሽ የለውም። በሙያ ውስጥ ደግሞ እኔ የማስተላልፈው ማህበረሰቡን ሊመክር በሚችል መልኩ ነው። ዝም ብሎ ዘፈን ስለሆነ ብቻ አዘፍንም ነው። አስተማሪ የሆኑ ነገሮችን ጽፌ እዘፍናለሁ ማለት ነው። አባትና ልጅ ልጅን መጋብ ይቻለሁ አባት ኦኬ፣ አባትም ልጅም እስትኛ፣ በሰርግ በጣም ብዙ ነው፣ አንድ ብቻ አይደለም። የወንዶች አለ ቤለማ የሴቶች ዋዜ ምናምን ትዘፈናለህ። ሴሲ እንደገና እቃ ሲወሰድ ስቴሽን ማ የሚባል ዘፈን አለ። እንደገና ኮሶ ትጠጣ የሚዘፈን ዘፈን አለ። እንደገና ሙሽራው ሲመጣ ትቀበይበት፣ ሲሄዱ ትሸኝበት ዘፈን አለ። እያንዳንዱ የሚያምሩ የሚያምሩ ስራዎች ናቸው። እንደውም ፍሬም ታምሩን የተቀበልኩበት ዘፈን አለ። ሸራተን ነበረ ሰርኩ እጋሽ መሀሙድ እና እሱ የተወሰነ ቦታ ድረስ ከዘፈነ በኋላ እኔ እና ኖር በሎ በድምቀት የምትቀበይ በዘፈን ነው። ኖራላይ ና ሳባ ላይ ሳባላዬ የሰመርዲን አጀሊታ ኖር በሎሞ ኖር አላይሞ የድዳባ የአጀሊታ አኖር በሎሞ ኖር አላይሞ ያቤቾ የአጀሊታ አኖር በሎሞ ኖር አላይሞ የገስልጤ የአጀሊታ አኖር በሎሞ ኖር አላይሞ። አገር ቤት እንዴት አረፋን እንደምታሳልፍ ነገርከ እንግዲህ በልጅነትህ አሁን ደግሞ ትዳር ከያዝክ በኋላ እንዴት ነው ከልጆች ከባለቤት ከጎረቤቶች ጋር አረፋን የምታከብረው? አዲስ አበባ አረፋ የማከብረው በፊት አንድ ከአንድ አስር ዓመት በፊት ይመስለኛል እዚህ አርድና አሁን አረፋ የሚከበረው አዲስ አበባ በጋራ ነው። አምስት አምስት ሆነች ምናምን ነበር ከተከፋፈልን በኋላ ዛሬውን እዚህ ማታ አድሬ በማግስቱ እናቴና አባቴ ጋር ገጠር ሄድ ነበር። እና እዛ ደግሞ ናቴ ገለየ ብቻ ነው ያሉት። በልጅነት የተለያይቶ እሷ ጋር አክብሬ እንደገና ፋዘር ጋር ስመላለስ የአረፋው ጥፍጥ ነው የአረፋው ስሜት ሲጠፋብኝ ትችዋሉ። አሁን እዚህ ነው የማከብረው። እዚህ ከጀመርም በኋላ በጣም ጥሩ ነው። ያው ከፋሚሊው በጋራ ነው የምናከብረው። ደስ ይላል። እንግዲህ ዛሬ አረፋ በዓል ላይ ነው የተገናኘ ነው። በጣም ጥሩ ነው። በዓል የማሜ ጉርብትና በጣም ጥሩ ነው። ሱስ ነው የሚሆንብሽ። የለመደው ሰው ከአርቱ በላይ አሁን ለምሳሌ በአርቱ ብቻ ነው የሚያውቀው። ማህበራዊ ኑሮ ላይ ሰው ሲታሙ በመጠየቁ በመሳተፍ በማህበራዊ ቁጥ በሁሉም ነገር ተወዳጅ ነው። እኔ ላጤ ሆኜ አንድ ዘፈን ነበረችው ስለተጠቀሽ ጋር የሚለው ስለተጠቀሽ ጋር የሚለው ዘፈን ዝም ብዬ ኤርፎን የለም በዛ ጊዜ ዝም ብዬ ነበር ደጋግሜ፣ በቴፕ በካሴት የሚሰማው ነበር። ፍቅር ይዞኝ ነበር በዛ ጊዜ ማለት ነው። ቤት አይጠብሽም ነይ የሚል ነው መልክቱ፣ ነይ ልኝ የሚል ነበር። እኔ ደግሞ አባትናትም የለኝም ነይ፣ ፍላጎቱም ነበረኝ ነይ የሚል አንድ ሞጃ ልጅ ነበረች። ግን ተለያይተናል። በጣም ነበር ሞዳ

እዛን የዘየርኩት ሰላም አልኩት። በቃ በጣም ያለው ፍቅር ፍቅር እንዳይመስልሽ። በቃ ማመድ ማለት የዛን ዘጠና ሰባትም አሁንም አንድ ነው። በቃ አልተቀየረም። በጣም የምትወደው የማመድ ሙዚቃ የትኛው ነው? ለጀግኖች የዘፈነ ዘፈን ኤለረሳ የነቀሉ ሻሞ የወልሰቦ ታምዛቴ ኬርቦ የማገዱ ጀራ ያቆዱ ይኮራዛ ይሄን ነው የሚመስል። በስልጤ ዓረፋ ምን ይመስላል? ዓረፋ በስልጤ ምናልባት ቀድ ቀደም ብለው አረቦች በዩኒስኮ አስመዝግቦት ይሆናል እንጂ እንደ ኢትዮጵያ በኢትዮጵያ ውስጥ ስልጤ በዩኒስኮ ቢያስመዘግበው ደስ ይለኛል። የሚከበረው እንደ ቀላል አይደለም። ከተማ እያንዳንዱ ኢትዮጵያ ውስጥ ካሉ ከተሞች ወጣቱ ተሰብስበው ወደ ገጠር ነው የሚገባው። ወጣቱ ገጠር ሲገባ አንድም ወላጆቹን ለማስደሰት ነው፣ ሁለተኛ የዱዋ አስቤዛ ተቀያለች። የዓመት የዱዋ አስቤዛ የመርቃት መመረቂያም ነው ሶስተኛው የጋብቻ ስርዓት የሚካሄድበት አንዱ መርጦ ይመጣል። አረፋ በስልጤ እንግዲህ በጣም በደማቅ ሁኔታ እንደሚከበር እየነገርከኝ ነበር። ከዛ ባሻገርም የሽምግልና ስርዓትም እንዳለው ሰምቻለሁ፣ እና እስኪ ስለሱ ደግሞ እናውራ። የሽማግሌ የእርቅ የራጋ ማጋ ሽምግልና እርቃችን። በስልጤ ብሔረሰብ ቂም በቀል የለም። ልጄን እንትና ገሎታል ተብሎ ጥግ ጠብቀሽ ጥላስር ጠብቀሽ መግደል የለም። ማጋ ማለት የአካባቢ ሽማግሌ ነው። ራጋው ደግሞ ነገር ፈጅ ማለት ነው። ግ ወንጀሉን በመመካከር ከ29 ዓመታት በላይ በሙዚቃ ሕይወት በጣም ተወዳጅ፣ በጣም በሰዎች የሚያከብሩህ ለረጅም ዓመት ክብርህንና ዝናህን ይዘህ የቀጠልክ በጣም ትልቅ ድምፃዊ ነህና እንዴት ነው ይሄን ተወዳጅነትና አክብር ይዞ መቀጠል? እስ አሁንም ደግሞ የሚመጡ ወጣቶችም ስላሉ ለነሱ ጥሩ ነው። ጥሩ ጥያቄ ነው። አርቲስት ከፊት ለፊት አበባ ነው። ለዚያም ታይቶ የሚጠፋ አበባ የሚቆም አይደለም። ያንን አበባ ተንከባክቦ ማቆየት የአርቲስቱ ብልጠትና ራስን ማሸነፍ ከተለያዩ ነገሮች ማሸነፍ ማለት ከሱሶች ራስን መጠበቅ፣ አሉባሌ ቦታ ላይ አለመገኘት አርት አርት ነው እንም በጣም ማክበራቸው ድምጽ ያሉ ለምሳሌ የትም ራሳቸውን በክብር ቆይተው ትላልቅ ድምጽ ያሉ አለ አሁንም እናያቸው ማለት ነው ይህን ዘመን ገብተው የተቆዩት ከጥሩ ራስን ከመጠበቅ አኳያ ነው ሌላው ደግሞ በትዳር ላይ መጽናት ትዳርን ማክበር ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ ጀግና ሰው ማነው ሲባል ጀግኖችን አልጠሩ ጀግና ሰው ማነው ሲባል ነፍስያውን የተቆጣጠራሉ በመጥፎውም በጥሩም ነገር ነፍሱን ተቆጣጥሮ ራሱን ያሸነፈ እንደሆነ ጀግና ነው አሉ። መልካም ሰው ማነው ጥሩ ሰው ሲባል፣ ደግሞ መልካም ሰው ማለት ለቤተሰቡ፣ ለልጆቹ፣ ለሚስቱ ጥሩ የሆነ ሰው ለጎረቤቱ ጥሩ ይሆናል፣ ለአካባቢው ብሎ ለሀገሩ ጥሩ ሰው ይሆናል ብለው ነው የመከሩና ሁስነል ሁሉቅ ነው ይሄ ጥሩ አስተምሮት ስነምግባርን በማስተማር ደረጃ ለእኛ የሰጡን ነገር ነው። ለመላው ሙስሊም ማህበረሰብ በአለም ላይ ለምትገኙ ሙስሊሞች በዓሉን የሰላም የፍቅር፣ የጤና ያደርግልን። አሜን። በጣም አመሰግናለሁ፣ ስላገኘው ቆንጆ ጊዜ ነበረን። በድጋሚ መልካም በዓል ይሆንልን። ከነ ጎረቤቶች ከነ ቤተሰብ የአረፋን በዓል ምክንያት በማድረግ በድምፃዊ መሀመድ ሲርጋጋ ቤት ተገኝቼ ቆንጆ ጊዜ ነው ያሳለፍኩት። በጣም ቆንጆ ጊዜ የነበረን፣ ብዙ ተጫዋወትን። ተመልካቾቻችንም ከኛ ጋር ስለነበራችሁ አብራችሁን ስለነበራችሁ በየቤታችሁ ሆናችሁ በዓልን እያከበራችሁ ስለተከታተላችሁን ከልብ አድርገን እናመሰግናለን። በያላችሁበት መልካም በዓል ይላችሁ።